ሰርቀን ስለከረምኩበት ወቅት ስለከረምኩበት ችግር የለውም ብለሃል። ከዘለቀታ አንጻር ምንም እንኳን በአሰብ መጠቀም እኛን ምናልባትም የኤርትራን ያህል የሚጠቅመን ነገር ቢሆንም አሁን ካለንበት ተጨባጭ ሁኔታ አንጻር በአሰብ ወደ መጠቀም ከኛ ይልቅ ይበልጥ ኤርትራን መንግስት ይጠቅማል የሚል ድምዳሜ ላይ ነው የደረሰው። ስለዚህ በኤርትራ የሚኖረው ሁኔታ ለዘለቄታው የሚመች እየሆነ እስኪሄድ ድረስ ይህን ጥያቄ በንጥልጥል ብናቆየው ይሻለናል ነው ያልነው ለዘላለሙ በአሰብ ወደብ የመጠቀምን ጉዳይ የዓለም አቀፍ ሕግን ተንተርሰን አናነሳም ያልንበት ምክንያት የለንም። እንግዲህ ከሰሞኑ ይሄ ቪዲዮ በማህበራዊ ሚዲያ ላይ በጣም ሲዘዋወር አይች በዚህ ቪዲዮ ዙሪያ አንዳንድ ነገር ልል ወደድኩ። እንግዲህ አሁን የሰማችሁት ያያችሁት ቪዲዮ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ከረጅም ዓመታት በፊት ስለ አሰብ ወደብ ከተናገሩት ንግግር ተቀንጭቦ የተወሰደ ነው። እና ሁሉም ነገር ፍንትው ብሎ እንደዚህ ይታያል። ሁለት ነገር ማለት ፈለግኩ። አንደኛ እሳቸው የየት ሀገር መሪ ሆነው ሳለ ነው ወደቡ ለኤርትራ ይገባል ብለው ሲናገሩ የነበሩት? እንዲህም አይነት ነገር ይቻላል እንዴ? የኢትዮጵያ ጠቅላይ ሚኒስትር ሆነህ ሳለ የባህር በርን የመሰለ ትልቅ ነገር ለሌላ ሀገር ይገባል ከኛ ይልቅ ለሌላ ሀገር ይገባል ብሎ መናገር ትክክለኛነቱ የቱ ጋ እንደሆነ ለእኔ ግልጽ አይደለም። እና በጣም ነው የሚደንቀው። ይሄ ቪዲዮ እውነት ኢትዮጵያ ምን አይነት ሰው እኔ ሙት ወቃሽ ሆኛ አይደለም ትክክል ለው። እኔ በግሌ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ የማደንቅባቸው ጥሩ ሰሩ ብዬ የማመሰግንባቸው ቦታዎች አሉ። በዛ ልክ ደግሞ ሀገራችንን ዋጋ ያስከፈሉ ነገርም ሰርተዋል። ይህንን ምንም የሚካር ነገር አለ። ያ ሀገራችንን ዋጋ ካስከፈሉ ውሳኔዎቻቸው፣ ስራዎቻቸው መካከል አንዱ ይሄ ነው ብዬ ያስባለሁ እና የባህር በርን የመሰለ ነገር ከኛ ይልቅ ለእነሱ ከኢትዮጵያ ይልቅ ለኤርትራ ይገባል ብለው የተናገሩበት ነገር ለእኔ ግልጽ አይደለም። በቃ ኢትዮጵያ የተቀበረችበት አንዱ እለት ይሄ ነው ብዬ ነው የማስበው። ሁለተኛ ሰዎች ይሄንን ቪዲዮ እንደዚህ አይነት ነገር ውሳኔ የወሰኑ ሰዎች እንዳሉ የአሁኑን ጠቅላይ ሚኒስትር ዶክተር አብይ አህመድ የባህር በር ጥያቄ ማንሳታቸውን እንደነውር እየቆጠሩ የቆጠሩ ያሉበት ነገር ለእኔ ግልጽ አይደለም። ጠቅላይ ሚኒስትር ዶክተር አብይ ኢትዮጵያ የባህር በር ይገባታል ብለው የተናገሩት እንደ ከሃዲ ባዳ ሀገር እንደሚጠሉ ተደርገው ነው የሚነዛው። በአንጻሩ ደግሞ እንዲህ አይነት ንግግር እንዲህ አይነት ውሳኔ ያስተላለፉት ደግሞ እንደ ጀግና፣ እንደ ትልቅ፣ እንደ ሀገር ባለውለታ የሚቆጠሩበት ዘመን ላይ እንዴት አይነት ኳልኩሌሽን እንዴት አይነት አካሄድ ነው እንዲህ እንድናስብ እንዲህ እንድና እያደረገን ነገር ምንድን ነው? በጣም ነው የሚያንገበግበው። በጣም ነው የሚያ እቺ ሀገር የሚሰራላትን አታውቅም የሚባለው ነገር እውነት ነው፣ ትክክል ነው። ዛሬ የባህር በር ጥያቄ ያነሱት ጠቅላይ ሚኒስትር ዶክተር አብይ አህመድ እንደ ነውረኛ ተቆጥረው፣ እንዲህ አይነት ውሳኔ ያስተላለፉት እንደ መለስ ደግሞ እንደ ጀግና የሚቆጠሩባት ምድር ላይ ነው ያለ። ነው ያሳዝናል። ለሶስት ማለት ነው ከጀለስ ጋር ምግብ ቤት እንገባለን ከሆነ ቦታ መተን ማለት ነው። ከዛላ ምግብ ቤት ገባንና ሶስት ምግብ ታዘዘ። ማህበራዊ ፓስታ እና የተቀመመሽ ማለት ነው። አንዱ ጀለስ ለካ በጣም በሊታ ነው። አላሁ አክበር እንጀራውን ቆርሶ እንደሺ ጠለው ራሱ ወጥ ምናምን ተረጨብኝ። ሰው በዚህ ልክ እንዴት ይላል? ከዛላ እንደዚህ ተቀለል ያዩና አስተናጋጁ ቅድሚያ ይሳባል፣ ቅድሚያ ይሳባል እሬ በለው የሚያነሳው ምን ያክል ሶስት አፍ ነው ያለ፣ ስታፍር ሌላ። እሬ በጣም ነው የሚበላው፣ ከው ከው ነው ያለው። ራሱ እንዳለ ያወቅሁት ሲፈናጠርብኝ። ሕፃን ልጅ ሕፃን ልጅ ሕፃን ልጅ ምን ይሏል? እግረህ ለወድቁ ሽባ እንዳያደርግህ።

ለዝነኛው የማራቶን ጀግና የሚከተለውን ንጉሳዊ ቃል ተናገሩ። በዚህ አሁን ባደረግከው እሽቅድድም ለሞላው ለሀገራችን ክብር ሲሰጥ በአንተ ያደረው እግዚአብሔር ታመህ እንኳን እንኳን ተቀደሰው በጤንነቱም ቢሆን የሚያቅተውን የእሱ ቸርነት ግን ባንተ አድሮ ለሀገራችንም ስም ሰጠ። ለአንተም ማንም የማይሽረው ስም ነው ያገኘኸው። በዚህ እከሌ ረዳኝ እከሌ ጉልበት ሆነኝ እከሌ አስተማረኝ የምትለው ሁሉ ምክንያት ነው እንጂ ጉልበቱ የሚመነጨው ከእግዚአብሔር ብቻ ላይ ነው። ግን ለዚህ እርዳታም ላደረጉትና ለሰሩት ሲስካን በጣም የሚመሰገኑ ናቸው። ላንተም ሳይሰማ አይቀርም። ለሁሉም አሁን የምንሸልምህ ይሻን እና የምንሰጥህ ማዕርግ ያንተ ብቻ ሳይሆን የሀገርም ጭምር ነው። እንኳን እግዚአብሔር ይረዳል። አንድ ሰው ሰርቶ ማለት አንድ ነገር ለማግኘት ስለሆነ በጥሩ ማለት ስራዬ ግርማዊ ቀዳማ ኃይለሥላሴ መልካም ፈቃዳቸው ሆኖ ማለት ይህን ማዕረግ እድገት ሲሰጡኝ ደስታ ከልክ ያለፈ ነው። በእውነቱ መቼስ ባለፈው ጊዜ ሮም ተመልሰን ስንመጣ ሲቀበሉን በጣም ድንቅ ነው የመጀመሪያ ስለሆነ በሁለተኛው ጊዜ አሁን ሲደገም መቶ በመቶ የሮምን አቀባበል የሚያሸንፍ መሆኑን በዚህ አይነት አቀባበል የሆነ እንደሆነ እንኳንስ 42 ኪሎ ሜትር ከ195 ሜትር ይቅርና 100 ኪሎ ሜትር ከ195 ሜትር ቢሮጥም ቅር አሰኝም። ይኸውም ማለት ይህ አቀባበል ይህ አቀባበል የደከመውን ሰውዬ ሞራሉን የሚቀሰቅስ እኔም እንዲህ ሆኜ ለወደፊቱ ይቀበለኛል ብሎ ሌላው ስፖርተኛ በኃይል የሚወዳደርበት አቀባበል መሆኑ። ይዘነ ዳኛቸው ማለት እድሜ ልኩን በመተቸት በመቃረን ሀሳብ በማመንጨት በመጠየቅ የራሱን ስራ እስኪሰዋ ድረስ ተጋድሎ ያደረገ ከቤተሰብ እስኪቃርን ድረስ ተጋድሎ ያደረገ የረዥም ዘመን የበቃ ምሁር ነው። ዘሪሁን በኢህአደግ በመጀመሪያ ወራት ከዩኒቨርሲቲው ከተባረሩ ምሁራን መካከል አንዱ ነው። በዚሁ ስራው ኢህአደግ ውስጥም ደጋፊ ተቺ ነበር። በእኛ ጊዜም ተቺ ነበር። ለመተቸት ሀሳብ ለመመንዘር ችግር ያለባቸው ሰዎች አይደሉም። የጌታቸው መናገር አያስፈልግም ብዬ ከነዚህ ሰዎች የተሻለ የደረጀ ሀሳብ ይዞ በኢትዮጵያ ናሽናል ኢንትረስት ላይ የሚታገል ብዙ ሰው አላየውም። ለሁላችንም ኢትዮጵያ ትበቃለች። የምንደመረው በአንድ ጭንቅላት ለማሰብ አይደለም፣ ስለ አንድ ሀገር ለማሰብ ነው። የምንደመረው በአንድ አዳራሽ ተወያይተን በዚያው አዳራሽ ሐሳብ ለመቋጨት ብቻ አይደለም፣ ከአዳራሽ ውጪ የሚንሸራሸሩ ሐሳቦች ካሉ ለማድመጥ ዝግጁ በመሆን ጭምር ነው። ላይ ሚስትሩ እኔ በጠቅላይ ሚኒስትሩ ላይ ጥያቄ የለኝም። ብዙ ሰው አንዳንድ፣ በተለይ በሚዲያ አካባቢ ያሉ፣ በሶሻል ሚዲያ አካባቢ ያሉት በጠቅላይ ሚኒስትሩ ላይ ጥያቄ እንዲነሳ ከባድ የሆነ ካምፔን እያደረጉ ነው። እኔ በኩል ጥያቄ የለኝም። እኛ ጠቅላይ ሚኒስትር አብይ አህመድ ለሀገራቸው ያላቸው ፍቅር ዝም ብሎ ይሄ ለማስመሰል ያለ አይደለም። ከልባቸው ሀገራቸው የሚወዱ ሰው ናቸው። እኔ በራሴ በኩል ለማጣራት ሞክር ያለሁ ይህ ሰው ነው ኢሕአዴግ ውስጥ በነበሩ ጊዜ ሁሉ ከባድ ሪስክ እየወሰዱ ሲታገሉ የነበሩ ሰዎች ናቸው ሰው ናቸው። እሳቸውን ብቻ ሳይሆን ሌሎችም እንደውም እንደኛ ተሰደው ሁሉ ነበር፣ ሊገሏቸው ሁሉ ነበር። ይሄ ያልወጣ ታሪክ ነው። በእርግጥ ሊገሏቸው መለስ ዜናዊ ራሱ ሊያስገድላቸው ብለው ከሀገር ወጥተው አሜሪካን ሀገር ሁሉ መኖር ጀምረው ነበር። ቤተሰቦቻቸው ሰባት ዓመት ነው አሜሪካን ሀገር እንዲኖር ያደርጉት። ለምን ባለቤታቸውን ሁሉ ከፍተኛ የሆነ ማስፈራሪያ እየገጠማቸው እንደዚሁ ለህይወታቸው አስጊ ስለሆነ ወስደው ዴንቨር ኮሎራዶ እንዲኖሩ ነበር ያደርጉት። ዴንቨር ኮሎራዶ ሲኖሩ ከዚህ ፊት አደባባይ የተናገሩት ነገርና ትክክለኝነቱን ያረጋገጥኩት ነገር አለ። ይኖሩ የነበሩት ሴክሽን ኤት ነው። ሴክሽን ኤት ማለት ምንም ገቢ ሳይኖርህ መንግስት ጎማ እያደረግልህ የምትኖርበት ቤት ማለት ነው። ሴክሽን ኤት ይባላል በአሜሪካን ነገር። ይሄ ሰውዬ ልጆቹን ሴክሽን ኤት እንዲኖሩ አድርጎ ውስጥ ሆኖ ሲታገል የነበረን ሰው በዚህ ደረጃ ጥያቄ ላነሳበት አልችልም። ከእኔ በከፋ ሁኔታ ነበር ማለት ነው። እኔ ሴክሽን ኤት ላይ ሆኛል። አቅም ለምሳሌ እሳቸው ግን ምንም ገንዘብ ስለሌላቸው በወቅቱም ደግሞ የመንግስት ተቀጣሪ ነበሩ ከመንግስት ስራቸው ሁሉ ተባረው ነበር። ኢንሳ አሁን በኢንሳ በነበሩ ጊዜ አንዳንዶች እንደሚሉ ሳይሆን ኢንሳ ውስጥ ከፍተኛ ትግል አድርገው እንደውም ጃም ማድረግ የለብንም ይሄ የሳተላይት ቴሌቪዥኑንም ሬዲዮኖችንም ጃም ለምናደርጋለን ብለው እነ መለስን ቻሌንጅ አድርገው ከፍተኛ የሆነ ክትትል ብቻ ሳይሆን ከስራቸው ሁሉ እንዲባረሩ የተደረጉ ሰው ናቸው እና እነዚህ ሰዎች ታጋዮች ከእኛም የተሻለ ታጋዮች ነበሩ ብሎ ማሰብ ጥሩ ነገር ይመስለኛል። ምክንያቱም ሪከርዱ ነታውያ ስለሆነ ማለት ነው እና የተጀመረውም ለውጥ ውስጥ ትግል ተደርጎ ነው እንጂ በአጋጣሚ በሎተሪ የመጣ ነገር አይደለም። ብቃት ያለው ሊደር ነው አሁን ኢትዮጵያን እየመራት ያለው በእኔ እይታ፣ ብዙዎቹም ሊቀበሉት የሚገባው ሀቅ መሆኑን አምናለሁ። ለምን እስካሁን ድረስ ወደር እንምጠላንም። በኢትዮጵያ ታሪክ ውስጥ እንዲህ አይነት መሪ አይተን አናውቅም። ለህዝብ ቅርብ የሆነ መሪ ማለት ነው። የትኛው መሪ ነው ህዝብ እየሄደ ጉዳቱንም ምኑንም ሀሳቡንም ሼር የሚያደርግ? የትኛው መሪ ነው? ቤተ መንግስቱ ለህዝብ መለስ አለበት፣ ክፍት መሆን አለበት። እኛ እንደውም ትናንሽ ቢሮዎች ነው የሚያስፈልጉን ብሎ እንደዚህ ቅድም ያልኩት አይነት ትልቅ ፕሮጀክት የጀመረ የለም። እየታረመ ሊሄድ የሚችል ችግር ነው አሁን ከፊታችን ያለው እንጂ አንዳንዶች እንደሚሉት ሰማይና ምድር የሚናድበት ጊዜ ላይ አይደለም ያለ ነው። መደመር መጽሐፍ፣ የመጀመሪያዋን አንብቤያለሁ የመጀመሪያውን ሳነበው አቃቂር ለማውጣት ያነበብኩት ስለሆነ አቃቂሩንም በወጉ ኮሚኒኬት ሳላደረግ በተፈጠረው ችግር ምክንያት የሆነው ሆኗል። ቢያንስ ቢያንስ በዚህ መድረክ እርግጠኛ ሆኜ መናገር ባልችልም ከአምስቱ ሁልዶች የትኛው እንዳልሆንኩ ብቻ በዚህ አጋጣሚ መናገር ይችላል። የትኛው እንደሆንኩ እርግጠኛ አይደለሁም። የተቸነከረው የሚባለው ውስጥ ግን እንዳልሆንኩ በጣም እርግጠኛ ነኝ። በእኔ በኩል ዛሬ የኤርትራውንም ወንበዴ አንበል ሆነ የትግሬውን ወይም ሌላውን በኢትዮጵያ አንድነት እስከ ታመነ ድረስ ወንበሬን ለመስጠት ዝግጁ ነኝ። ገዳይ በልጅነቱ ዶቃ ሳይወጣት አንገቱ ጃገኝ ጃገማቸው እንደቀጠማ መፈጃቸው አባት ከናተው ጋላ በረጅም መውዝር የሚያንጠራራ ጃኖ እኔ ፉከራ ነው አልኳቸው። ምን ቀረህና ታላቁ የኢትዮጵያ ሕዳሴ ግድብ በድል ተጠናቋል። ኢትዮጵያ ዛሬም ቢሆን ታሪክ የሚሰራ ጽኑ ትውልድ እንዳላት እንኳን በወዳጆቿ በጠላቶቿ ማስመስክራለች። እናቶቻችን የዛሬውን ቀን አሻግሮ በማየት ከወገባቸው መቀነታቸውን ፈተው፣ ተማሪዎች ከዕለት ጉርሳቸው ከፍለው ያዋጡለት የአባይ ግድብ አሁን የምጨበት ተስፋ ሆኗል። በጥልቅ አገራዊ ስሜትና የአንድነት መንፈስ ግንባታው የተጀመረው ታላቁ የኢትዮጵያ ህዳሴ ግድብ የእውነተኛ ኢትዮጵያዊነት በብዙ የተፈተነበት የደሞንና የላቡን ጠብታ የተከፈለበት ማንኛውም ፈተና መውጫ በር እንዳለው ያስመሰከረ ተግባር ነው። ግድቡ ይሁን እንዲሆን መላው ኢትዮጵያዊ የተሳተፈ ሲሆን በብቁ የአመራር ጥበብ እየተመራ ይህንን ስኬት እንድናይ ላደረጉ መሪዎች ምስጋና ይገባቸዋል። እናንተም የተሰማችሁን ደስታ ኮሜንት ላይ እየጻፋችሁ ይህንን ቪዲዮ ሼር እና ኮፒ ሊንክ ሪፖስት ማድረጋቸ